ሰላም ጤና ይስጥልን። እንዳለ ኤልያስ እባላለሁ በገቢዎች ሚኒስቴር የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች መረጃ አቅርቦት ከፍተኛ ባለሙያ ነኝ። ዛሬ ምናየው ዛሬ የምንመለከተው በገቢ እቃዎች ላይ የሚጣሉ የጉምሩክ ቀረጥና ታክሶች እንዴት ይሰላሉ የሚለውን አብረናያለን። አብራችሁን ቆዩ። ስለዚህ ቀጥታ ወደ ምሳሌው ነው የምንሄደው። ለምሳሌ አንድ አስመጪ ከውጪ መኪና ቢያስመጣና የመኪናው የእቃው ዋጋ የእቃው ዋጋ አምስት መቶ ሺህ ብር ቢሆን ለትራንስፖርት አንድ ሺህ የትራንስፖርት ወጪ መቶ ሺህ ቢሆን እና ኢንሹራንስ 10 ሺህ ብር ቢያወጣ ከዛ የጉምሩክ ቀረጥ ምጣኔው 35% ቢሆን ከስተም ዲዩቲ ሬት 35% ቢሆን ኤክሳይዝ ታክሱ ኤክሳይዝ ታክስ ምጣኔው 40% ቢሆን ቢሆን የጉምሩክ ቀረጡ የጉምሩክ ቀረጡ ኤክሳይዝ ታክሱ ታክስ የሱር ታክሱ ሱር ታክስ ወይም ማህበራዊ ማህበራዊ ወይም ማህበራዊ ቀረጥ የተጨማሪ እሴት ታክስ ቫት ሌላው ዊዞሊንግ ታክስ ዊዞሊንግ ታክስ ስንት ይሆናል? የሚለውን አብረን እንመለከታለን ማለት ነው። ስለዚህ ቀጥታ የምንሄደው ወደ ሲያይፉ ነው። ሲያይፉ ሲያይፍ እኩል ይሆናል እነዚህን መደመር ስለሆነ 500 ስደመር 100 ስደመር 10 610 ይመጣል። 610 ሲያይፉ ነው። ይህንን ሲአይኤፍ መሰረት አድርገን ነው ሌሎች ታክሶችን በአጠቃላይ የምንሰራው ማለት ነው። ስለዚህ መጀመሪያ የምንሰራው የጉምሩክ ቀረጡን ነው። የጉምሩክ ቀረጡ የሚሰራው ሲአይኤፉን መሰረት አድርገን ሲአይኤፍ 610,000 ሲባዛ በ35 ፐርሰንት እናደርጋለን። 35 ቢሆን 213 ይመጣል ማለት ነው። ይሄ የጉምሩክ ቀረጡ ነው። ቀጥሮ የምንሰራው ኤክሳይዝ ታክሱን ነው። ኤክሳይዝ ታክስ ሲአይኤፍ ፕላስ ከስተም ዲዩቲ ታይምስ የተሰጠን ግብን አለ 40% ነው የምናደርገው 610000 ሲደመር የጉምሩክ ቀረጡ 213500 ሲባዛ የተሰጠን የኤክሳይዝ ታክስ ሬት አለ 40% እናደርጋለን ማለት ነው። ይሄ የኤክሳይዝ ታክሱን እንድናገኝ መሰረት ይሆነናል። 329400 የኤክሳይዝ ታክስ ሳችን ይሆናል ማለት ነው። ቀጥሎ የምንሰራው ሱር ታክስ ነው። ሱር ታክስ አሁንም እየደመርን ነው የምንሄደው። ሲአይኤፍ ፕላስ ሲአይኤፍ ፕላስ የጉምሩክ ቀረጥ ፕላስ ኤክሳይዝ ታክስ ሶስት መቶ ሃያ ዘጠኝ ሺህ አራት መቶ ታይምስ የጉምሩክ ቀረጥ የሱር ታክስ ሬቱ አስር ፐርሰንት ነው። ስለዚህ በአስር ፐርሰንት እናበዛዋለን ማለት ነው። አስር ፐርሰንት እናደርጋለን፣ አንድ መቶ አስራ አምስት ሺህ ሁለት መቶ ዘጠና ይመጣል። ይሄ ሱር ታክስ ነው። ሱር ታክስ ወይም ማህበራዊ ቀረጥ ከሁለቱ አንዱን ነው ምንሰራው ከሁለቱ አንዱ ነው የሚጣለው፣ ማለት ነው። እንደ አማራጭ ሁለቱ ይያዛሉ። ከሁለቱ አንዱ ግን ቀረጡ የሚጣልበት ወይም የሚሰበሰብበት ይሆናል። ማህበራዊ ቀረጥን ምንሰራው ሲአይኤፍ ላይ ብቻ ነው የሚሆነው። ስለዚህ ሲአይኤፍ 610 ሺህ ሲባዛ የማህበራዊ ቀረጥ ፐርሰንቱ 3 ፐርሰንት ስለሆነ በ3 ፐርሰንት እናበዛዋለን ማለት ነው ይሄ 18 ሺህ 300 ይመጣል። ይህ ማህበራዊ ቀረጡ ነው። ሌላው በመቀጠል የምንሰራው ስካኒንግ ፊ የሚል አለ። እዚህ ላይ ስካኒንግ ፊ እንሰራለን። ስካኒንግ ክፍያ ሲአይፉ ላይ ነው እሱ የሚሰራው 610 ሺህ ሲባዛ በ0.07 ነው ፐርሰንቱ። 0.07 ፐርሰንት ነው የሚሆነው። ስለዚህ በዚህ ስናበዛው 427 ይመጣል። የስካኒንግ ፊ 427 ትመጣለች። በመቀጠል የምንሰራው የተጨማሪ ሴት ታክስ ነው የሚቀረን። የተጨማሪ ሴት ታክስ ቫት እኩል ይሆናል እነዚህን ሲይ ኤፍ ፕላስ የጉምሩክ ቀረጥ ፕላስ ኤክሳይስ ታክስ ፕላስ ሱር ታክስ ወይም ማህበራዊ ቀረጥ አድርገን ስካኒንግ ፊ እንደምረን ሱር የቫቱን እንሰራለን ማለት ነው። ስለዚህ 610 ሺ ሲደመር የጉምሩክ ቀረጡ 213500 ሲደመር ኤክሳይዝ ታክስ 329400 ሲደመር ሱር ታክስ የሱር ታክስን እንስራና የማህበራዊ ቀረጡን ከሁለቱ አንዱ ስለሆነ የሚወሰደው በሱር ታክስ እንስራ፣ 115290 ሲደመር ስካኒንግ ፊ 427 ሲባዛ በቫት 15 ፐርሰንት እናደርጋለን ማለት ነው። 15 ፐርሰንት ስናደርግ ሁለት መቶ ዘጠና ሁለት ነጥብ አምስት አምስት ይመጣል ማለት ነው። ይህ ቫታችን ነው። ሌላው የሚቀረን የመጨረሻው ዊዝ ሆልዲንግ ታክስ ነው። ዊዝ ሆልዲንግ ታክስ ዊዝ ሆልዲንግ ታክስ እኩል ይሆናል ሲአይኤፍ ታይምስ ስሪ ፐርሰንት እናደርጋለን ስድስት መቶ አስር ሺ ሲባዛ በሶስት ፐርሰንት ነው ዊዝ ሆልዲንግ ከውጭ በሚገቡ እቃዎች ላይ ምጣኔው ሶስት ፐርሰንት ስለሆነ በ3% እናበዛዋለን 18300 ይመጣል ማለት ነው። ዊዞልዲንግ ታክስ አጠቃላይ ቶታል ቀረጥና ታክሱን ስንደምር ቀረጥና ታክስ ቀረጥና ታክስ ስናደርግ እነዚህም በሙሉ ነው እየደመርን የምንሄደው ሄደው እነዚህ ሲደመሩ የአጠቃላይ ቀረጥና ታክሱን ይሰጣሉ ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ሰላም ቆዩ።